በዓለም ላይ ከኮሮና የከፋ በሽታ መከሰቱንና እንደውም በኢትዮጵያ ሞትን እያስመዘገበው በሽታ ምንድን ነው? የዚህንም ዝርዝርና ቅድመ ሁኔታዎች እናሳውቃችኋለን። የመከተል ዞንና የወሎ ክልል ሆኖ እንዲዋቀር አጀንዳ ቀርቧል ሲሉ የፌዴራሉ ምክክር ተጠናቋል። የህዋት ከፍተኛ አመራር የነበሩት ወይዘሮ ኬሪያ ኢብራሂም ስምረት ፓርቲ ውስጥን የማለሁ ሲሉም ተናገሩ። ህገወጡ የህዋት ቡድን በሌላ ዙር የጦር ወረራ ዝግጅት ላይ ነው ሲሉ የጠለምት አማራ ማንነት አስመላሽ ህገወጡ የህዋት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገው ዝግጁነት አጥብቀን እንቃወማለን ሲል መግለጫ ወጥቷል። ሙሉ መግለጫውም ከዝርዝር የምናቀርበው ይሆናል። ሬን ይህንን ኦፕሬሽን ለማዘጋጀት አንድ ዓመት ከስድስት ወር ከዘጠኝ ቀን ተዘጋጅቻለሁ ስትል ተናገረች። በዚህም ጉዳት አርባ የሩሲያ ቦምብ ጣይ አውሮፕላኗ አወደምኩ አለች። በዚህም ጋር ተያይዞ የአሜሪካው ፕሬዚዳንት ሩሲያ ላጸፋው ምላሽ የምሰጠው በጣም ያሰጋኛል ሲሉ ከወዲሁ አስጠንቅቀዋል። የዚህንም ሙሉ ዜና ዝርዝር ይዘን ቀርበናል። የአሜሪካው ፕሬዝዳንት መሪና እንዲሁም በዓለም ላይ ቢኔረር ኤለን መስክ በሁለቱ መካከል የተፈጠረው ቅራኔ እየሰፋ መጣ። በዚህም እኔ ትራምፕ ባልደግፈው ኖሮ ምርጫ ይሸነፍ ነበር ሲሉ ኤለን መስክ ሲናገሩ፣ እኔንና ኤለን ጥሩ ግንኙነት ነበረን አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዚህንም ዜና የምንላችሁ ነገር አለ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። በዓለም ላይ ከኮሮና አስከፊ የተባለው በሽታ መከሰቱን ዓለም ሚዲያዎች እየተናገሩ ነው። በዚህም በኢትዮጵያ በቅርብ ሰዓት መከሰቱን በሞት የተመዘገበ መኖሩን በበሽታው ከሞያሌ በተጨማሪም በጅማ እንደተገኘ ያብረራሉ። ይህም በሽታ ኤምቦክስ ሞንኪ ቦክስ በመባል የመጀመሪያ ሞት የተመዘገበው በጤና ሚኒስቴር በኩል አስታውቀዋል። የኢትዮጵያ ኤምቦክስ ወይም የዝንጀሮ ፈንጣጣ መገኘቱን ከተገለጸ በኋላ ትናንት የመጀመሪያ ሞት መመዝገቡን ሚኒስትሩ ይፋ አድርጓል። እስካሁን 15 የላብራቶሪ ምርመራ ተ ስድስት ሰዎች በበሽታው መያዛቸውን የተረጋገጠ ሲሆን የአንድ ሰው ህይወትም አልፏል ተብሏል። በሞያሌ ኤምቦክስ የተያዙ ሶስት ሰዎች ናቸው። በጅማ ዞን ተገኝቷል፣ ሁለት የተያዙ አሉ። በአጠቃላይ በኦሮሚያ አምስት ኬዞች ናቸው የተገኙ ሲሉ የኦሮሚያ ክልል ጤና ቢሮ አሳውቋል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምቦክስ ኬዝ በሞያሌ ከተማ መገኘቱን ይፋ መደረጉን ይታወሳል። የመተከል ዞንና ወሎ ክልል ሆኖ እንዲዋቀር አጀንዳ ቀርቧል። የፌዴራሉ ምክክርም ተጠናቋል። በቤሻንጉል ጉምዝ ክልል ውስጥ የሚገኘ የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀርና ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ መቅረቡ ተነግሯል። የቦሮ ሽናሻ ዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካይ ምክር ቤት አባል እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል ዶክተር መብራቱ አለሙ ለሪፖርት እንደተናገሩት መተከል ዞን ከቤሻንጉል ጉምዝ ክልል ተለይቶ ራሱ እንችሎ በክልል ደረጃ እንዲዋቀር ፓርቲያቸው ኮሚሽኑ አጀንዳ አቅርቧል። ዞኑ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የሚገኝበት በርካታ ብሔር ብሔረሰቦች የሚኖርበት የክልሉ መንግስት መቀመጫ ከሆነው አሶሳ ከተማ ብዙ ኪሎ ሜትር ርቀት ላይ የሚገኝ በመሆኑ ሌሎች ተያዝ ምክንያቶች፣ ክልል ሆኖ እንዲደራጅና ያልተመለሱ የዘመናት የህዝብ ጥያቄዎች እንዲመለሱ ፓርቲው ትኩረት ሰጥቶ እየሰራ ነው ብለዋል። በተመሳሳይም የወሎ ዲሞክራሲያዊ ፓርቲ የአማራ ክልል ተነጥሎ ወሎ ራሱን የቻለ ክልል እንዲሆን ለምክክር ኮሚሽኑ አጀንዳ ሜዳ ቀርቧል። ዛሬ በተጠናቀቀው ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራትም የምክክር አጀንዳ ማሰባሰብ ላይ የወሉ የክልልነት ጥያቄ ከኮሚሽኑ አጀንዳ ሆኖ መቅረቡን አራዶ ዘግቧል። የሀገራዊ ምክክር ኮሚሽን ከግንቦት 22 እስከ ግንቦት 24 2017 ዓ ም ሲካሄድ የነበረው ፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ ሂደት ተጠናቋል ሲሉ ኮሚሽኑ አጀንዳው ተረክቧል። በሰባት ዋና ዋና ቡድኖች በርካታ ንዑስ ቡድኖች ተከፍሎ ሲካሄድ የነበረው ምክክርና አጀንዳ ማሰባሰብ ሂደት ቱን አካታችና ፍትሃዊ እንደሆነ ጥረት የተደረገበት መሆኑን ተናግረዋል። ባለብን ችግር ከሞላ ጎደል ወደ መግባባት እየመጣን ነው ያሉት ምክትል ዋና ኮሚሽነር ሂሩት ገብረሥላሴ እነዚህ ለየለየናቸው ችግሮች እንዴት እንፍታቸው የሚለው ቀጣይ ስራ ነው ብለዋል። የአንዱን የአንዱን ችግር ከማርመጥ ባለፈ በጋራ መፍትሄ መፈለግ የታየበት ምክክር መሆኑን ያነሱት ምክትል ዋና ኮሚሽኖ ከተቋማቱ ጋር በቀጣይ ሀገራዊ ጉባኤ እንደሚገናኙ ቀጠሮ በመስጠት መርሃ ግብሩን የቀድሞ የህዋ ከፍተኛ አመራር የነበሩት ወይዘሮ ኬሪ አብራሂም ስምረት ፓርቲ ውስጥ እኔማለሁ ብለዋል። እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬሪ አብራሂም በአቶ ጌታቸው ረዳና ጓደኞቻቸው የተመሰረተው ስምረት ፓርቲ መቀላቀል በትግራይ ክልል ከሚንቀሳቀሱ አንድ ሚዲያ ጋር ባደረጉት ቆይታ ተናግረዋል። አዋ ስምረት ፓርቲ ውስጥ እኔማለሁ ብለዋል። የህዋት አንድ መቶ የሚሆኑ ከፍተኛ አመራሮች ወደ ስምረተ ፓርቲ መግባታቸውን ፓርቲው ከሰሞኑ በሰጠው መግለጫ ማሳወቁ ይታወሳል። ሕገወጡ የህወሓት ቡድን በሌላ ዙር የጦር ወረራ ዝግጅት ላይ ሲሉ የጠለምት አማራ ማንነት አስመላሽ ኮሚቴ ተናገሩ። ሕገወጡ የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገው ዝግጅት አጥብቀን እንቃወማለን ሲሉ መግለጫ አውጥተዋል። ሙሉ ቃሉም ከስር ተቀምጧል። በሰላማዊ የማንነት ታጋይ እንደ ጠለምት አማራ ሕዝብ ያለንበት ውስጣዊና ውጫዊ ሁኔታ አሳሳቢ መሆኑን በመጥቀስ የሚከተለውን ባለስድስት ነጥብ አቋም መግለጫ አውጥተዋል። የህወሓት የፕሪቶሪያ ላይ ከፈረመው ባለ 15 አንቀጽ ሰነድ ውስጥ ሙሉ በሙሉ ትጥቅ እንደሚፈታና ተዋጊዎቹም ሙሉ በሙሉ ወደ ተሃድሶ ማሰልጠኛ ካምፕ እንደሚገቡ ስምነቱ አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም ብለዋል። አሁን ወታደራዊ ስልጠናዎችን እየሰጡ እንደሆነ መረጃዎች ያሳያሉ። ከዚህም አልፎ ሰራዊት እያስጠጋ ተከዘ ያሻግሮ ባስገባቸው ህገወጥ ታጣቂዎች ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል ብለዋል። ይህም የስምነቱ መሰረታዊ አላማ ግጭትን በዘላቂውን ማቆም የሚለው ፍሬ ነገር ተጨባጭ የሚቀረን ጦረኛ ነው ብለዋል። በመሆኑም የፕሪቶሪያው ስምምነት መሰረት የህወሀት ታጣቂዎች ትጥቅ መፍታ ሰራዊ መበተር ከማህበራዊ ሰቡ ጋር መልሶ መዋሃድ ዲዲአር እቅዱ ያላንዳች መጓተት እንዲፈጸም እንጠይቃለን ብለዋል። በሁለተኛ ያስቀመጡት ህወሀት ወታደራዊ ስልጠና በመቀጠልና የታጣቂ ቡድን እንቅስቃሴ በሌላ ዙር የጦር ወረራ የሚያደርገው ዝግጁነት ነው። ድርጅቱ በዚህ መሰል የዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስት በኩል እንቅስቃሴ ግምት ውስጥ ያስገባ ሁኔታዎች ሊመጡ በሚችሉ አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ቁጥጥር ውጭ ወጥቶ የከፋ አደጋ ያመጣል በሚል ስጋት አለም ብለዋል። በሶስተኛ በጠለምት አማራ ህዝብ ራስ በራስ የማስተዳደር ህገ መንግስታዊ መብቶች የሚጨፈልቅ መልኩ ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራ ሽፍጦች አሁንም ቀጥሏልም ሲልም ተናገረዋል። በፌደራል እና በክልል መንግስት ከዚህ በፊት በተስማሙበት መሰረት ለዘላቂ ሰላም ልማት ሲባል በትግራይና በአማራ ክልል አወዛጋቢ ተብሎ ከሚጠሩት ቦታዎች የጠለምት አማራ ህዝብ የሚኖርበት ሶስት ወረዳዎች ናቸው ብለዋል። ችግሩ በዘላቂነት መፍታት አለበት በተባለበት መንገድ እስከሚፈታ ድረስ ሶስቱ ወረዳዎች የሚገኘው ህዝብ ጊዜያዊ ህዝባዊ አስተዳደር በማዋቀርና የአካባቢው የመልማትና የፍትህ ጥያቄ እንዲቀላጠፍ መንግስት ማምኖ እንቅስቃሴ መጀመሩ ይታወቃል። በሌላ በኩል በጠለምት ሶስት ወረዳዎች ውስጥ እውነተኛ ተፈናቃይ የሆነ ትግራይ ተወላጅ የሚኖርባቸው ቀበሌ በቁጥር ድርሻ ልክ የሚሳተፉ ህዝባዊ አስተዳደር እንዲቋቋምና ና የህዝባቸው ማንነት ወሰን ጥያቄ ጎን ለጎን የመልማት ጥያቄ በኢትዮጵያ ዜግነቱ ሊያገኝ የሚገባ የበጀት ልማት ማካካሻ እንዲሰጠው በድጋሚ እንጠይቃለን ብለዋል። እኔ ትራምፕን ባልደግፈው ምርጫ ይሸነፍ ነበር ሲሉ ባለሀብቱ ኤለን መስክ ሲናገሩ እኔንና ኤለን ጥሩ ግንኙነት ነበረን አሁን ግን እንደዚያ የሚቀጥል አይመስለኝም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞው የአማካሪያቸውና ደጋፊያቸው ሆነው በዓለም ቁጥር አንድ ቱጃር ኤለን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያቸው ኃይለኛ የቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት የአሜሪካ ያለባት የሶስት ነጥብ 6 ትሪሊዮን ዶላር ባለ ዕዳ ይጨምራል በሚል ተቃውሞ በኋላ ነው። ፕሬዚዳንት ትራምፕ ከመስክ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበራን፣ አሁን ግን እንደዚ የሚቀጥል አይመስለኝም ሲሉ ተናግረው ባለፈው በተደረገው ምርጫ ከሶስት መቶ ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕ ሲደግፍ የነበረው ቱጃሩ መስክ እኔን ትራምፕ ባልደግፈው ምርጫ ይሸነፍ ነበር ያሉ ሲሆን የትራምፕ ታሪፍ አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግረዋል። ትናንት ኤለን መስክ ፕሬዚዳንት ትራምፕ ኮንግረስ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ዴቪድ ቫንስ መተካት አለባቸው የሚል ጽሑፍ ሲያጋሩ፣ ፕሬዝዳንት ትራምፕ በጀታችንን ለመቀነስ ብዙ ቢሊዮን ዶላሮች ከማውጣት ለመታቀብ በቀላሉ መንገድ ከኤለን መስክ የምንሰጠው ድጎማ ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ብለዋል። የኤለን መስክ ድርጅቱ ቴስላ አለመግባባት በኋላ የአክሲዮን ዋጋ 14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነ የ ሃምሳ ቢሊዮን ዶላር የገበያ ዋጋም በአንድ ቀነ አጥቷል። ኤለም መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱን የመንግስት ብክነት በመቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያ የቀረበውን በጀት የአሜሪካን ዕዳ የሚጨምር ነው የምታጸድቁት ሰዎች ማፈር አለባችሁ ካሉ በኋላ ፕሬዚዳንት ዶናልድ ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤም መስክ ያውቃል ድንገት ተነስቶ ችግሩ መፍጠሩ አናዶኛል ብለዋል። መስክ አዲስ ትራምፕ ፓርቲ መመስረት አለበት የሚለው ሀሳብ እያቀረቡ ናቸው መስክ ከኃላፊነት በነበረበት የአሜሪካ የተራዶ ድርጅት ጨምሮ በርካታ የአሜሪካ የመንግስት ተቋማት አለመግባባት ወጪ እያወጡ ነው በሚል በከፊልና በሙሉ እንዲዘጉ ያደረገ ሲሆን በተግባር 180 ቢሊዮን ዶላር ማዳኑን ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነ ተመላክተዋል።